ከበረችው የማቴ ተከታታዮች እንደምናችሁ፣ ደመናችሁ ወይ ዝናቡ አዛርጎኛል። ይሄ ምንድ ነው? እንግዲህ የደቡብ ሰው ስራ ስር ይወዳል። ይሄ ቦይና ይባላል። ይሄኛው ምንድ ነው? ስኳር ድንች ይባላል። ስኳር ድንች የትን ቦታ አለ? ይሄ ነው ያሌለው። በበአረብ ሀገር ምናምን ምናምን ያሌለ ይሄ ነው። ወላሂ እልጣለሁ፣ ዝናቡ ይመጣብኛል። እልጣለሁ፣ ዝናቡ ይመጣብኛል እና ወዶችዬ፣ እንዴት ናችሁ? ቡና ቁርስዬ፣ ለክረምት በቆሎ ይሄድ እንች ነው የደቡብ ሰው ይበላው። ደቡብ ላይ የሚያሉት ይህንን ነው። አረ አዲስ አበባ ይበላሉ የደቡብ ሰዎች እና ይበላ ደስ ይላል። ጽዳቱ ደግሞ አዛ ነው። ውዶችዬ እንዴት ናችሁ? ደህና ናችሁ? የማማን እንዴት አያችኋት? ይሄው ነው ያለሁበት ቤት። ከፎቅ ወርጄ አሁን ያለሁበት ቤት ይሄ ነው። ያው ዞሮ ዞሮ የሰው ቤት የሰው ነው፣ ያም የሰው ነው፣ ይም የሰው ነው። ውዶች ገብቷችኋል? ይሄ ለብርድ ለብርድ ምግብ ነው። ይሄ አያችሁ፣ ሲጸዳ ይሁ አሁን ዝናቡ አሯሩጦኝ ነው እንትን ያልኩት። ተቀቅሎ ደግሞ ቡና ፈልቶ ተቀቅሎ ሶሱ ምን እንደሆነ ታውቃላችሁ? ማባያው ማባያው ደግሞ ምንድነው? ዳጣ ነው። በቃሪያ ማለት እንደ ፍልፍል እንደ ሰላጣ ሀር ግን እኔ ግብዓቱን አልገዛውኝም። በሚጥሚጣ ነው ዝም ብዬ የምበላው። እናቴ አልደላኝም እኔ እና ውዶችዬ ሼር ሼር ላይክ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ማለት ነው። አጥራታችሁት ላችኋለሁ። ይሄ ሁለት ሶስት ተመላልሶ ይታጠባል። ክረምት መጣ። ሰኔ ስንት ነው ዛሬ? ሰኔ 10 ነው 11። ይህ እንዲህ ነው የሚጸዳ። የሰሜን ሰው ምናምን አያውቀውም ማለት እንጃ። ወደ ደቡብ ያደጋችሁ ልጆች ልታቁት ትችላላችሁ። ደቡቦች ግን ይሄን እንበላለን። ደቡብ ወደ አርባ ምንጭ ወላይታ እና ጋሞ የነካት ናት። ቆሻሻ የነካት ሲቆፈር ቆሻሻ የነካው ነው። እኛ እንግዲህ እናቴ

ማቀርብ ደግሞ አሳያችኋለሁ። እሺ ወዶችዬ ይህ ማማ ሂንት ይመስላል ማማ ስት ቆሚ ያታቁኝ ማለ እዚህ ጋ ቡና ላፈላ ነበረ ከተማ ምናምን አድርጌ እዚህ ጋ ደጅ ላይ ግን ዝናቡ አልሰጠኝም። ዝናቡ በጣም ይመጣል ይሄዳል፣ በቃ ኃይለኛ ዝናብ አለ እና የብርድ የብርድ መከላከያ ወዶችዬ ይዬ ይህ ነው ላችኋለሁ አሌይኩም ረቱላ በረካቱ ይኸው ቁርሱ ደረሰ። ይኸው ይሄ ስኳር ድንች ነው። ይሄ ስኳር ድንች ነው። ይሄኛው ደግሞ ፒንኮ ይሄምናጩው ምንድነው? ቦይና ይባላል። ቦዬ የደቡብ ደቡቦች እንደዚህ አይነት ነገር ነው የሚበሉት ብዙው ጊዜ ማለ ወቅት አለው ለነገሩ፣ ይሄ የራሱ ስኳር ድንች ወቅቱ አይደለም። በህዳር ነው የሚወጣው። ህዳር ወር ላይ ነው። ይሄኛው ደግሞ በክረምት ወር ላይ ከድንች ጋር በምንድነው በዳታ ተደርጎ ይባላል ግን እኛ ዝም ብለን ነው ቡና ቁርስ ብለን ያቀረብ ነው። እና ያው ውዶችዬ ይህን ይመስላል። ይህ ቡና ዋጁትና ጀበነ ያታምራል። እና ውዶችዬ ወዳችኋለሁኝ። በዚህ አጋጣሚ አንድ ነገር ልንገራችሁ። ለምግፊት እና ስኳር የሚያሰቃያችሁ ሰዎች ክኒነቹ ልቀቁ ሳይሆን፣ እኔ እንኳን ያቆም እንደፈለገ ያርገኝ ብዬ አንዳንዴ ነው ብለው። ይሄ ቆንጆ ነገር ነው። እቺ ነገር ምርጥ ነገር ናት። እቺ አሁን ሰላሳ ብር ነው የምትሸጠው። ሮዝመሪ ነው ማለት የስጋ መጥበሻ ነው። እና ቤተሰብ ምናምን የሚያማቸው ካሉ ተናገሩ ይህንን ቀጥዬ ለጠጣው ነው ያመጣሁት ወዶችዬ እሺ የኔ ወዶች ወዳችኋለሁ እዚች ጋር ብትቀመጥ ያው ቄጤማ ስለሌለ እኛ ቄጤማ እናደርግም በተረፈ ላይክሽር ሼር ሰብስክራይብ እያደረጋችሁ የመማንቴው አሳድቁልኝ ይላለሁ አሰላሙ አሌይኩም ረመቱላ